እንዴት ናችሁ? ውዴና ሁ ተመልካቾቻችን ልዩ የአንድ አፍታ የትንሳኤ በዓል ፕሮግራም ላይ ነው የምንገኘው። እንግዲህ ዛሬ ደግሞ ለየት ባለ መልኩ ሰዎችን እያስቆምን እየጠየቅን ዶሮ፣ ማር እንዲሁም ደግሞ እንቁላል የምንሸልም ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ዘና እንድትሉ ተመኘን። መልካም በዓል፣ መልካም ቆይታ። እግዚር ይመስገን፣ ደህና ናቸው። እንኳን አደረሰዎት። አደረሰን። እስቲ ራስዎትን ያስተዋውቁን። እኔ ተስፋዬ ይባላለሁ። እመናሹ ከየት ነው? ስሜ የኔ ነሽ። ታደሰ አሸናፊ ይባላል። በዓል እንዴት ነው? እንዴት እየሄደ ነው? እንዴት እያለፈ ነው? በጣም ጥሩ ነው። እግዚአብሔር አገራችንን ሰላም አድርጎ በዓሉን በሰላም አብረን የምናሳልፍበት ጊዜ ያድርግልን። ጥሩ ነው እግዚአብሔር ይመስገን፣ ጥሩ እየሄደ ነው ጥሩ ነው። እንዴት ነው ከዛን ከአምና ዘንድሮ ስታስተያዩ ምን ይመስላል? የትንሳኤ በዓል የዘንድሮ እንዴት አገኘሽው? ዘንድሮ ያው ጥሩ ነው ግን ያው ሰላም ደግሞ ባይበልጥ ቢጨመረበት ጥሩ ነበር። ያው አገር ሰላም ሲሆን ነው ዋናው፣ ሰላም ነው ዋናው። ሰላም ድባቡ ደስ ይላል ዘንድሮ በዓሉ በዓሉ ጥሩ ነው፣ ቆንጆ ነው፣ ያምራል። ግን የዋጋው ውድነት አለ። ትንሽ ኑሮ ወደድ ብሏል አይደል? ድባቡ አሪፍ ነው። አዎ፣ በቃ እየተዘጋጀን ነው። አሪፍ ነው ብዬ አስባለሁ። የትንሳኤ በዓል ላይ የምታስታውሰው ትዝታ አለ? እንግዲህ ማይረሳ፣ በልጅነትም ሊሆን ይችላል፣ በቅርብ ጊዜም። እኔ ማይረሳ ትዝታ ካለ ትዝ ምለው በሕጻንነት የትንሳኤ በዓል ስናከብር የኢየሱስ ነሳ እንዲህ ሞቷል ሲባል የለቀስኩ ጊዜ ትይዝ ይለኛል። ፊልሙን እያየ የትንሣኤ የትንሣኤ ዕለት የገጠሙት ወይም ደግሞ በዓል ሲደርስ አካባቢ የትንሣኤ በዓል ሲደርስ አካባቢ የገጠሙት ገጠመኝ ካለ ማይረስት ይለ ማስታወስም። አሁን ለዚህ የማይረስ አጋጣሚ ያለኝ ረጅም ጊዜ የጠፋ ዘመድ ነበረ እና እንደመጣ እንደሞተ ነበር የሚታሰበው መጀመሪያ ጊዜ እኔ አላውቅም ነበር፣ ምን አይነት ይሆን በጣም ብዙ ሰው ስለሚያዝነሳ የነበረው ምን አይነት ሰው ይሆን እያልኩ አስብ ነበር። እና በአጋጣሚ ልጆቹንና ለበዓልም ይሆን የተለያየ ነገር ይዞልን መጥቶ፣ በጣም አማረሰው። በዓል ጉልባን ከምንድን ነው የሚሰራው? ከምን ከምንድን ነው የሚሰራው? ጉልባን የሚሰራው ከስንዴ ከአተር አይነቶች፣ አተር አይነቶች ማነው ከ ስጪ ከስንዴ ከአተር ከበቆሎ ላይ ተቀላቅሎ ይሰራል። ስንዴው ይፈተጋል፣ መጀመሪያ ይደርቃል። ከዛ በኋላ ይቀቀላል። ስንዴው ሲበስል ባቄላው ይገባል። ከዛ በኋላ ታሽቶ ይወጣል። ቀዝቅዞ ይመገባል። ቢፈለግም ትኩስ ጉልባን ከስንዴና ባቄላ ክክ ከባቄላ ክክ ከስቅለት አንድ ቀን በፊት ምሴተ ሐሙስን በማስመልከት ጉልባን ይዘጋጃል አይደለ? በክርስትና እምነት ተከታዮች ዘንድ ከምን ከምን የሚሰራ ይመስላል? እሱ ይለፍ። ከባቄላና ከስንዴ ከባቄላና ከስንዴ ከተካከ ባቄላ ማለት ነው። እና ስንዴ እንዴት እንዴት ተደርጎ ነው የሚሰራው መጀመሪያ የትኛው ነው የሚጨመረው? እንዴት ነው የሚሰራው? ስንዴው ስንዴው ይቀቀልና ከስንዴው በኋላ ደግሞ ባቄላው ይጨመራል። ከዛ በኋላ ሲበስ ሊወጣና ጉልባን ይባላል። ይገነፋልን? እዛው ላይ መቀቀል ነው መቀቀል ነው። እንደነፋለ ይገነፋል። እኔ ሲገነፋል አውቅም፣ ግን ያው ባቄላና ስንዴ ይቀቀልና ጉልባን ይባላል። ክክ ባቄላ ማለት ነው፣ ከባቄላ ክክና ከስንዴ ስንዴ እንዴት ነው የሚሰራው? ሂደቱ ምን ይመስላል? እንደማንኛውም ንፍሮ እንደሚቀቀለው ጉልባኑ ባቄላው ይታጠባል። ከዛም በኋላ ጠፋፍ ሲል ውሃ ተጥሎ መፍላት ሲጀምር ይጨመራል። ስንዴውም ትንሽ ቆይቶ ታጥቦ ይጨመራል፣ አብሮ ይበስላል። ጉልባን ሐሙስ ዕለት እንግዲህ ጉልባን ይሰራል አይደለም? ከስቅለት ዕለት አስቀድሞ ባለው ቀን ጉልባን ይሰራል። በክርስትና እምነት ተከታዩ ዘንድ ከምን የሚሰራ ይመስላል? እሺ አላውቅም። እስቲ ሞክር፣ በልተህ ታውቃለህ? ጉልባን ሀሙስ ሀሙስ ዕለት፣ ስቅለት ከመዋሉ አንድ ቀን በፊት ሀሙስ ዕለት ዶሮ ላይ ይሰራል፣ ይበላል እና ከምን የሚሰራ ይመስላል? እስቲ ገምት። ከዶሮ ከዶሮ? ጉልባን ከዶሮ ነው የሚሰራ ከምን ከምን አልከኝ? ከዶሮ። የተመገበቹው ምግብ ውስጡ ጠቅልሎ የሚይዝ ነው። ስለዚህ መቋደሻ ምኗ ነው? ምኗን በለው መቋደሻ ተባለኛ። እንደ ጨጓራ ነው የሚለው፣ ጨጓራ በዶሮ ደግሞ መቋደሻ ይመስለኛል። ሆድቋ ማለት መቋደሻ ይባላል እኮ። ራሱን የሆነ መቋደሻ እኛ የወጣንላት ስም ነው ራሱን የቻለ። እንዴት ነው? እንደ ጨጓራ፣ ጨጓራ ነው። አዎ ጨጓራው ማለት ጥሬ ቤቷ ማለት ነው። አይደለም፣ ጥሬ ቤቷ ነው የሚባለው። ጥሬ ቤቷ ወይም ጨጓራዋ? እሺ፣ ጨጓራዋ ነው እርግጠኛ? ጨጓራዋ ነው። ዶሮ ላይ እንግዲህ መቋደሻ እንላለን አይደለ? የትኛው የሰውነት ክፍሏ ነው መቋደሻ? እግር ነው የሚያለው ታፋ ኩላሊት ምናምን እንደምንለው መቋደሻ ምኗ ነው ለዶሮ የትኛው የሰውነት ክፍሏ ነው መቋደሻ እኛ ያወጣን ላስብ ነው አይደለ ትክክለኛ ስራው ምንድን ነው ይሄ መቋደሻ እንዴ ምንድን ነው መቋደሻ የትኛው የሰውነት ክፍሏ ነው የት ነው የሚያርፈው ይሄ ቴድሮስ አደባባይ እዛ ነው መድፍ ያለው። ነው እንግዲህ እዛ ነው የሚተኮሰው ነው የሚባለው። ተኮሰው ወደ ይሄ ጦር ኃይሎች አካባቢ ይሆናል የሚተኮሰው። ከጦር ኃይሎች የትም ያርፍ ይመስልሃል? ታዲያ ጦር ኃይሎች ከተተኮሰ የትም ያርፍ ይመስልሃል? ያሳ አካባቢ ነው። ትክክለኛውን የመድፍ ጥይት አይተኮስም። የሚተኮሰው ያው ልክ ጥይት የውሸት ጥይት የሚባለው አለ፣ ትክክለኛ ጥይት አለ። ስለዚህ ለሰሎሞኒው ካልሆነ መስጠት ጥይት አይተኮስም። የተተኩሰው ያው አየር ላይ የት የሚያርፍ ይመስልሻል? በአየር ላይ ሄዶ የት ያርፋል? ይበታተናል፣ ይበታተናል። እሺ ቤተክርስቲያን አካባቢ ሊበልሽ? ቤተክርስቲያን አካባቢ ነው የሚያርፈው። ከየት የሚተኮስ ይመስላል? እሺ ከየት አካባቢ ነው የሚተኮሰው? ከእንጦጦ ነው? ከቤተ መንግስት ነው? ከፒያሳ ነው? ከአራት ኪሎ ነው? ከየት አካባቢ ይመስላል ከንጦጦ ይታቆሳል ያባ አልመርፍ ከንጦጦ ነው የሚታ ተበት አየር ላይ የሚቀር ነው ይመስለኝ። ከየት ነው መርፉ የሚታቆሳው? የሚታቆሳው ተዘጋጅቶ ነው የሆነ ቦታ ላይ የታካባቢ፣ ለምሳሌ ወጣ ያለ እንጦጦ ይመስለኛል። እንጦ እንጦ አካባቢ እንትን ጫካ ነገር ስለሆነ እዛ ጋር ተዘጋጅቶ ወደ ሰማይ የሚተኮስ ነው ይመስለኝና የታቆሳይ ታርፋል። አየር ላይ ነው የሚቀራ ነው የሚያርፈው። እሺ፣ ከየት የሚተኮስ ይመስሉታል? ከአራት ኪሎ ነው። ከእንጦጦ ነው። ከየት የሚተኮስ ይመስሉታል ያመድፍ? ከቤተ መንግስት። የዶሮ እርግዝና ስንት ወር ነው? ሁለት ወር ነው። የዶሮ እርግዝና ዛሬ ስትጠቃ ነገ ትወልዳለች እንቁላል ትጥላለች ዶሮ ያረግዛል እንዴ እንዴት ነው ታዲያ እንቁል እንትን ስትል ነው ስትፈለፍል ነው ስትጫጩ ስትፈለፍል አይ ባጠቃላይ የዶሮ እርግዝና የዶሮ እርግዝና የዶሮ ማለት አታረግዝም እንዴ ዶሮ አይደለም ዶሮ ማለት እንቁላል ትወልዳለች ከወለደች በኋላ ጫጩቱ ለመፈልፈል ነው አይ እርግዝና ማለት ምንድን ነው? ዶሮ እንዴት? ዶሮ አስካክታ ማለት እርግዝና ሳይሆን እንቁላል በየቀኑ ነው የምትጥለው። ዶሮ አታረግዝም፣ አታረግዝም። የዶሮ እርግዝናዋ ስንት ወር ነው? የእሱ ፈጣሪ ነው የሚያውቀው፣ እኔ አላውቅም። ስንት ወር ይመስልሃል እርግዝናዋ ዶሮ? ታረጋግዛለች እንዴ? ታዲያ ሳታረጋግዝ ትወልዳለች እንዴ? እንዴት ዶሮ ይወለዳል? ታዲያ ሳታረጋግዝ ዶሮ ከእንቁላል ውስጥ እኮ ያው እንቁላሏን በውስጣ ትታቀፈ የለ። ለምን ያክል ጊዜ ነው የምታረጋግዘው? የሚባለው እኮ ለዛ ነው፣ አንድ ወር። ለአንድ ወር ያክል ነው እርግዝና ዶሮ። አታረጋግዝ እንቁላል። ትንሳኤ በየስንት አመቱ ነው እሁድ ማይውላው? ትንሳኤ ማይውልበት ዘማለ? አዎ በየስንት አመቱ ነው እሁድ ማይውላው?

በሁለት አመት በሁለት አመት አንዴ። እሑድ አይውልም። አዎ፣ ከእሑድ ውጪ አይውልም። ሁልጊዜ እሑድ ነው። ሰራተኛ ንብ ጾታው ወንድ ነው ሴት ነው? ሰራተኛ ወንድ ነው ነው። ሰራተኛ ንብጾታው ወንድ ነው ሴት ነው? ወንድ ነው። ማር ለመስራት ምን ያክል ንቦች ያስፈልጋሉ ማር

እን እናመሰግናለን መልካም በዓል። እሺ፣ እናመሰግናለን እንግዲህ ጫካማር ጥያቄዎችን ስለ ሞከርሽ ብቻ በስጦታ መልክ አበርክቶልሻል። በዚህ አጋጣሚ ጫካማርን አመስግኝልኝ። እሺ፣ እኛም እናምሰግናለን እንግዲህ ከጫካማር ነው ይህን የመሰለ ስጦታ የተበረከተሉት። እናመሰግናለን መልካም በዓል። እሺ እናመሰግናለን። መልካም በዓል መልካም ቀን። እሺ እናመሰግናለን። እንግዲህ ዶሮ በዚህ መልኩ አበርክተን ሎታል ማለት ነው። መልካም በዓል። እሺ ለውላችን። እሺ የጫካ ማር እንግዲህ ይህን ስጦታ አበርክቶ ሎታል ማለት ነው። እናመሰግናለን። ማዘር መልካም በዓል ናደረሳችሁ መልዕክት ለወዳጅ ዘመዶች ለጓደኞች የምታስተላልፍ ከሆነ እድሉን ልስጥ። እሺ እኔ ቤተሰብ ወደ ወላይታ አካባቢ ቤተሰብ ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ወንድሞች ደግሞ ወደ ጅንካ አካባቢ ኖሩታሉና፣ እነሱንም በዚ አጋጣሚ እንኳን አደረሳችሁ እና ለጎፋ መብራት ኃይል ነዋሪዎች በሙሉ፣ ለአብረው አደጎቼ በሙሉ እንኳን አደረሳችሁ። እንዲሁም ደግሞ ለመላው ኢትዮጵያ የኦርቶዶክስ እምነት ተከታዮች እንኳን በመጀመሪያ ለሁሉም ለኦርቶዶክስ አማንያን በሙሉ እንኳን ለዚህ በዓል እንኳን አደረሳችሁ፣ ለ2017 እንኳን አደረሳችሁ ላለው። ቀጥዬ ደግሞ ለመላ ቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለወንድሞቼ፣ ለጎረቤቶቼ ሁሉ እንኳን አደረሳችሁ ላለሁ። እሺ እናመሰግናለን፣ መልካም በዓል ለቤተሰቤ በሙሉ እንኳን አደረሳችሁ። እናንተንም ለዚህ ስለዘጋጀሽ እንኳን ለዚህ በዓል አደረሳችሁ። እሺ እና መሰግናለን ማዘር፣ መልካም በዓል። አሜን። ለሁላችሁ ለኢትዮጵያ ሕዝብ በሙሉ ለኢትዮጵያ ክርስቲያን ሕዝቦች በሙሉ እንኳን አደረሳችሁ። ተመልካቾቻችን ልዩ የትንሳኤ የበዓል መሰናዷችን ይህን ይመስል ነበር። እንግዲህ የተለያዩ ሰዎችን እያስቆምን የበዓል ጥያቄዎች እየጠየቅናቸው ነበረ። እንግዲህ በቆይታችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ጫካ ማርን ከልብ አድርገን ማመስገን እንፈልጋለን። መልካም በዓል